አንድ ነገር ጠንስሰው ነው የመጡት። አሁን አባታቸውን ሊመጣ ሲል የመጡበት አንድ ምክንያት አለ። ምን ማለት ነው ከሆነ ይሆናል፣ ካልሆነ ይሆንም። ይሄ እኮ የአባት ህይወት ነው፣ ቀልድ አይደለም። ናት ያማል። እ ቆይ ከመግደል ውጭ ሌላ አማራጭ የለም። ይሄ ደግሞ ለእኛ ጥሩ አይደለም። ናቲ፣ ለሱ ችግር የለውም። ህይወት በደንብ ትወና አስተምራኛለች። እንዴት እንደዚህ ታደርጊያለሽ? እናንተ ሄደክ አይደል እንዴ? አንተ እስክትመጣኔ ቀለበት አድርጊ፣ እየዞርኩኝ ፍቅረኛ ልጣ እኔ ምንም ነገር አልሰማሽም ማለት ስለ ጨራ እና ስለ ወይዘሮ ካሴ የግንኙነት፣ እኔ ግን ዝም ብዬ ስገምት የሆነ ነገር መቶልኛል። እንዲ የማንም መጫወቻ ሊሆን ልቀቂ። አሁን ልጁን እንፈትነዋለን። ፈተናውን ካለፈ ብቻ ነው ከኛ ጋር መቀጠል የምንችለው። ይኸውልሽ ጨራ ቤት ውስጥ ትንሽ እያስቸገረች ስለሆነ ለእናት እንቅፋት እየሆነችበት ነው። ስለዚህ ስለዚህ ናቲ ተረጋጋንጅ። ምን ያለው? ቆይ እንዴት ነው የሚረጋጋው? ልጁ እኮ ሚስጥራችንን በሙሉ ያውቃል። የእነሱ ቤተሰብ እኮ ነው ልጁ። ይሄ ማለት ደግሞ ሚስጥራችን በሙሉ ባከነ ማለት ነው። አላማችን በቃ መንገድ ላይ ቀረ። ይኸውልህ ናቲ፣ ልጁ እንደዚህ የሚያደርግህ አይመስለኝም። እናቱ በጽኑ ታማለች። ይሄንን ነገር ደግሞ እኛ እያወቅን አሳልፎ ይስጠናል ብዬ አላስብም። ለእነሱ እኮ የቅርብ ሰው መሆኑ ለእኛ በጣም ጥሩ ነው። ነገር ግን ከእኛ ጋር ለመስራት ካልተስማማ በጣም ትልቅ አደጋ ውስጥ ነን። ይወልናል እሱን ፈጣሪ ያውቃል። አሁን መጀመሪያ የልጁን ሀሳብ እነስ ነው አላያቸው እንዲ ከናና ሳሩን ጋር እንዴት እንደሚያወራ እውነት እነሱን አሳልፈው የሚሰጠን ይመስላል እንዴ እነሱ ነማን ናቸው? ይ ታማ እኮ አልጋ ላይ ወደቀች እናት አለችው። ከእሷ በላይ ደግሞ ማንንም ያስቀድማል ብዬ አላስ አልገባም። ዳጊ ይሄ ለሰውየው በጣም ትንሽዬ ነገር ነው። እኛን አሳልፈው ለሰውዬ ከሰጠው እንኳን እናቱን ማሳከም አይደለም ሙሉ ንብረቱን ያወርሰዋል። ይሄ ደግሞ በጣም ትልቅ አደጋ ነው ለኛ በጣም ትልቅ እሱ፣ በጣም ያስፈራል። ለማንኛውም እስኪ እንግዲህ ይምጣና የሚለውን ሰምተን እንስማማለን። እስኪ ድናየው ልጁ እስከሆነ አልወጣም። ምን ክን ያለው ናት እንደዚህ ሆነ። ከመጣ እንደፈራህ በጣም ነው የሚነቃበህ። እሱ እንደማወቀ ማለት ለእኛ ጥሩ አይደለም። በቃ ሁሉም ጨዋታ በእሱ እጅ ላይ ነው የሚወድቀው። ያ ደግሞ ከሆነ ለእኛ ጥሩ አይደለም። ቆይ እንዴት ነው የምታስበው አንተ? መረጋጋት ከሆን ያለብህ። ምን ማለት ነው? ከሆነ ይሆናል ካልሆነ ይሆንም። ይኮ የአባት ህይወት ነው፣ ቀልድ አይደለም። እና የምናልኩ ናቲ፣ ይወል ይገባኛል። ደንግጣል፣ ግን ደግሞ ይወል፣ በዚህም ተባለ በዛ እናሳከዋል። እና ምን እያልክ ነው? ይወል፣ ናቴ አዳምጠኝ፣ ለጨራ ለእኔም ተሳየም ፊት ማሳየት የለበትም። ይህን ካወቀ መፍራትን ከተረዳ በጣም ብዙ ነገር ነው የሚጠይቀን። ይህ ደግሞ ለእኛ ጥሩ አይደለም። ናቴ፣ ቆፍጠን በል እንጂ ለሱ ችግር የለ። ህይወት በደንብ ትወና አስተምራኛለች። ቆይ ብንስማማ ባንስማማ ሌላ አማራጭ አለን? አዎ አይ ካለ ደግሞ እናስወግደዋለን። እናት ያማህል እ ቆይ ከመገደል ውጭ ሌላ አማራጭ የለም። እናት እኮ ታማሚ ናት። እናቱንም ብትሆን እኛ እንከባከባታለን። ለማንኛውም ሲወጣ እንዳገኘው በር ይጠብቅ ለነገሩ ነው የሚጠፋትኝ። እዚህ ቤት መምጣት አልነበረብኝ። አንተ ኮነ ከማዬ ጋ እንደማይወድድ እያወቅ ለምን መስለናት የምትከራከራት? ሀና አንቺ እኮ ብዙ ያልገቡሽ ነገሮች አሉ። እንዴ ጨራ ሀና ምንድን ነው የሚያጨቃጭቃችሁት? ሀና አንቺ ሀና ወይማ ይመጣው ቆይዳ። እዚህ ቤት ምንድን ነው የምታደርጉት? ያልከኝ ቤት ይሄ ነው እንዴ? ይውለጫ ተረጋጋ። ና እንግባና ሁሉም ነገር እነግራለሁ። ቴፋን መጫወቻ ሊሆን ልቀቅ። ወይ ወይ ወይ! ሃና አንቺ ሃና፣ ትብቃችን። ልጅ መልሽ። ል ወይ፣ ማዬ የታባሽ ነው ተከትለሽ የወጣሹ? ሰሚኛለሽ? እነዚህ ሰዎች እዚህ ቤት እንዳታመጭብኝ። በበላፋቸው ስድብ ነው የማታርፈው። እረ ማዬ ተይ፣ ተይ፣ ነገሩን ይሄን ያክል አታካብጁ። እባክሽን ሰፍ። ወደዚህ ማፈሪያዎች አሁን እናንተም ልጆች ትባላላችሁ። አታዩም? እሱ ሽንጡን ይዞ እንዴት ለእናቱ እንደሚከራከል እናንተ ኖልጄ ሞች አሉ እማትረቡ አሁን እናንተም ልጆች ትባላላችሁ። ዛሬ ማሚ ተነስቶባታል። ምንድን ነው ቆይ ምን ተፈጥሮ ነው ያን ያክል የሚያስደርግ ነገር? ሳሩኔ እንበቅ ያረጋጉ ትንሽ ጊዜ ዝም በያቸው። ወረኛ ዝም ብለሽ ስራሽን አስሪ። ምን እዚህ ቁጭ ብለሽ ወሬ ታጠራያለሽ? ብራሽ ለሾረኛ ምን ከጨራ ኋላ ኋላት ያለሽ እናት እዚህ ተበሳሽታ አያገባሽ። እሱ ትብቃ። እስኪ ታዘብሽው፣ ንገሪኝ ማነው ጥፋተኛ? ቆይ እኔ ግን ካስዬ ለምን እንደዚህ እንዳደረጋቸው አልገባኝም። ግን ልጁ ያሳዝናል። ካስዬ እንዳይሰሙኝ፣ ቤተሰባችሁ ነው እንዴ? አው በዩ ብዙ ጊዜ ከኛ ጋር ኖረዋል። እናቱም እዚህ ቤት ሰራተኛ ነበረች። ያው ጨራም እዚህ ነው የተወለደው ከእኛ ጋር እንዴት ማለት አልገባኝም። እማ የኔ ስታረ ጊዜ እሱ ምና እርጉዝ ነበረች። አባዬ እዚህ በነበረበት ጊዜ አንድ ላይ ቆይተናል። ብቻ ግን እኔ ከአባቴ ጋር ብዙ ጊዜ አብረ ስለምንወጣ ሀናና ጫራ ከኔ በላይ ቅርብ ነበሩ። ስለዚህ ዝምድና የላችሁ የስጋ ዝምድና ከሆነ አባት ውስጥ ግን ዲያራ ምንድነው ቤታችሁ ሙቀት ውስ ያኬኬሉላክ ወስታል ተጠበሻ እኔ ራሷ ከም እንዲ ክፍትፍትብይ ምንሽ ይሆናት? ትንሽ አረፍ ልበልና መት አለ እሱ ደግሞ ኮሽታ አለበት እኮ በቃ አይችልም። ፀሐይ አይችልም። እንደ ፌስታል ኩርምት ምት የሚለው እ በመድኃኔዓለም ስማ ጨራ፣ ቆይ አባትስ ስለ እሱ ምንም ማውቀው ነገር የለም። ቆይ እናትን አልጠየካትም? ሁልጊዜ ስጠይቃት እንደ ካስዬ ነው የምትሆንብኝ። ከመሬት ተነስተ ነው የምታብደው። ይሁን የደበቀው ነገር አለ ማለት ነው። እኔም የሚሰማኝ እንደዛ ነገር። እሺ ቆይ እንደዛ ከሆነ ለምን ከዛ ልትወጡ ይቻላችሁ? ካስዬና ማዘር ከተጣሉ በኋላ ከዛ ቤት አስወጡል። እኔም ደግሞ በቃ ፍርም መስላ የቤት ሰራተኛ ሆነ። ያሳደገችኝ እናቴን ለማኖር ትምህርት ነው ላቋረጥኩ። አትጨናነቂ፣ ነገሮች ባሰብናቸው መንገድ ከሄዱ ሊስተካከሉ ይችላሉ። ተስፋ አደርጋለሁ። ቆይ ግን ለምን ዚ እዚህም የመጣሁት መጠኔም ብዬ ለዛም ነው ካስዬንም ያችኛዋንም ልጅ አገኛት የመጡት። ምጥኔ ደግሞ ማለትማ አናለች። እና ምጥኔ ቆይ፣ ቅጽል ስም ማውጣት ለምን አስፈልግ? ትምህርት ቤት እያለሁ ምንም የወንድ ጓደኛ አልነበረኝ። በቃ ጓደኛ ምንም የነበረች ምጥኔ ስለነበረች መጠኔ የሚለውን ስማወጣሁላት፣ ምንድን ነው ችግር አለ? እና ቆይ አሁንስ ምንም ጓደኛ የለም ጓደኛ የለኝም። ምንም ምንም ምንም ግን በቃ ለእሱ ያለኝ ስሜት አሁንም አልቀነስም። ለዛ ነው የምትለኝ የምልህ በጣም ነው የሚገርመው። እውነትህን ነው ግን ምን ያስወርሻል? ጨራ ደጋግም የሚጠይቅ ነገሮችን የምደጋግመብህ ያው ሁሉም ነገር ግልጽ መሆን ስላለበትም ብቻ ካመናችሁኝ፣ በቃ ሌላው ጣጣ የለው። ይኸውልህ ናቲ ነገሮች ሲልበሰበሱ ደስ ይለው በቃ ሁሉም ነገር ግልጽ ብሎ እንዲታየው ነው የሚፈልገው ታዲያ ታሪያ ምንድን ነው የምጠይቁኝ እንዲ ህይወት ታሪክ ነው እንዴ ስራ መስሎኝ የምትወታ ገብቶኛል ቻ በቃ ከቻልክ እኔም እኔ መሆንኩኝ እሱም ሲመጣ የሚጠይቀን ነገር ለመመለስ ሞክር ናቲ በጣም ነው የሚናደደው ሲቀጥል ደግሞ የሚከፍል ገንዘብ ቀላል አይደለም ቀላል የፈለገ ነገር ቢሆን ግን በምጥኔ እንዳይመጣብኝ ቆይ ታፈቅራት? አለ ሰውዬ ምንድነው የምትለው? በቃ ጓደኛዬ የነበረች አማኝ፣ እንዴ። በቃ አሁን ማዘር እንዴት ናቸው? በጣም ደህና ነች፣ ያለ እኔ ነገር ብቻ። ናቲ በጣም ብዙ የሚያስጨንቀው የሚያሳስበው ነገር አለ። ናቲ ማለት ደሞ ለኔ ጓደኛዬ፣ ወንድሜ፣ አብሮ አደጌ፣ ሁሉ ነገር። ይሄ ሊጎዳ አልፈልግም፣ ላጣውም አልፈልግም።

እንዲሁም እንዲህ አይነት ጉድ ትሰጠኝ? ምን አድርጌ ነው? እፎ ያልኩ አረፍኩ ብዬ አመስገኛዬ ሳልጨርስ እንዲህ አይነት ጉድ ታመጣብኛለ? እሺ ቋሁ። ለእሷስ ማን ነግሯት ነው? ይህን ያህል አመት ከልጆች ጋር ስኖር፣ ብቻችንን ስንኖር ዞር ብለው አይተውን የማያውቁ ሰዎች አሁን ምን ምን አይተው ነው የሆነ ነገር ማስበው መሆን አለበት። አንድ ነገር ጠንስሰው ነው የመጡት። አሁን አባታቸውን ሊመጣ ሲል የመጡበት አንድ ምክንያት አለ። ወይኔ እንዲሁኝ ልቅር። ካስዬ ምን ፈለግሽ? አይ እኔማ ሊጡን ዛሬ ላብኮ ወይስ ነገ ላብኮ ብዬ ለመጠየቅ ነበር። ተይዋ፣ አታብኪው። ነገ ይሻልሻል። እሺ ግን ቆይ ምን ሆነው ነው ያዘኑት? መቼ አለቀስኩ? አሁን እኮ ስገባ ሲያዝኑ እና ሲተጉዙ እኮ ይችት፣ ነው እየደበቁ ነው። እናትነት በጣም ከባድ ነው። ትብቃ፣ ከአንቺ አይምሮ በላይ ነው። ውይ በሞትኩት! ብቻ ቅድም በተፈጠረው እንዳይሆን ብቻ። እንደዚህ የሆኑት አንቺ የማታውቂያቸው ብዙ ነገሮች አሉ። ትብቃ፣ ልጆች የምን ብዬ ቀየማለሁ? አሁን እነሱ ምን ያውቃሉ? እሺ ወይ እኔ የማነጋግሩት የማማክሮት ጉዳይ ይኖራል። እንደዚህ እየሆኑ እንዴት ነው ጥዮት የሚሄደው ደግሞ አበድ ኩርቴ ከአንቺ ጋር መማከረው፣ ይች ውጪ። ወይ ሳሮንን ልጥራት፣ ካና እንኳን እሷ ትሻላለች ብዬ ነው። ቆይ ልጥራት መሰለኝ። ኔ ኔ ኔ የት አባሽት ነው፣ ሄደሽ ለማውራት ነው? እኔማ እኮ ሳሮን መታ ብታውረት ይሻላል ብዬ እኮ ነው። እኔ ለእሷ መናገር ከብዶኝ ነው እና ቆይ ሺ ምን ሆነ ነው እንደዚህ ያዘኑት? አይትብቃ ልጆች ስታሳድጊ ብዙ ነገር አለ። ልጆች ነፃ ሆነው ሁሉ ነገር ተሟልቶላቸው እንዲያድጉ ስትፈልጊ እነሱ መሸከም ያለባቸውን ነገር እንኳን አንቺ ትሸከም ይላቸዋለሽ። ብዙ መከራዎችን፣ እነሱ ማወቅ የሌለባቸው ነገሮች አሉ። ሁሉንም መከራና ችግር አንቺ ተሸክመሽ እነሱ ደስተኛ አድርገሽ ነው ምታሳድገው፣ እና ለልጆች ብዙ ዋጋ ትከፍያለሽ። አልገባኝም ካስዬ። ቆይ ቅድም ከመጣው ልጅ ጋር ምንድን ነው ያለው ነገር? አነጋገሩም እኮ ልክ አልነበረም። የሆን የደበቃችሁት ነገር አለ ሲል ነበር ይህ ወሬኛ። አንቺም ከነሱ አትሻልም፣ ከነሱ ትብሻለሽ ደግሞ። አንቺን ሰው ብዬ ከአንቺ ጋር ቁጭ ብዬ ማውራት ይጅልኛ ሙጭል እሱ ይቅርታ ከሲ ተናገርኩ እንዳላይሽ ነው። ምን አገባሽ? ነይ ተመለሽ ርዛ! አልመለስም። ቆይ ምንድን ነው ችግርሽ? አንቺ ከኔ ጋር ቆይ። ካንቺ ጋር ምንም የሚያገናኝ ነገር የለም። አሁንም የትም ብትሄጅ አያገባኝም። ስለዚህ ባይ ባይ። ነይ ተመለሽ ርዛ፣ አልጨረስኩም እኮ። ልቀቂኝ። አሁን ምንም አይመለከተኝም ማለትሽም እንዴ? አዎ፣ ነገር ግን የእናቴ ጨጓራ ሲላጥና በሽተኛ ሰው ማየት አልፈልግም። ስለዚህ አልፈጅኩሽ በይ። አይመለከትሽም። ዞር በይልኝ። ስለ እናቴ ያስተሻት መስይ ደሙሽ አንቺ ሳሮም እሺ፣ ጨራ ዞር በል። ምን ሆናችሁ? ህፃ ልጅ የምትሯረጡት ማነው? መቼ ሰኔን አይደለም፣ ታናሽ ሸቴን አሯሩጠው እንደ። ሳሮም ምን እያደረግሽ ነው? በስተርጅና መሯሯጥ አይከብድም? ኧረ እባክህ። እና ግን ሩጫ ወዴት ነው? አንተ ጋር ለመድረስ ነበር። ጨራ ላንውጣ፣ አንቻና አሰብኝ። እንደ አይገባሽም። እሺ፣ አይገባኝም። ስትመለሺ ግን እናወራለን። በሉ ለማንኛውም ስ ላ ስትመለስ ምናው፣ ደከምሽ እንዴት? ሳሮኔ፣ እቺ ሀና እያለች ምን እረፍት አለ ብለሽ ነው? ምን አደረገችሽ? ጨራን ካልሸኞት ብላ ሄደች እኮ እና እና ማማዬ ከሰማች ከሰማሽ ትናደዳለች እንጂ ማሃና፣ የራሷ ጉዳይ። ሳሮኔ፣ የሆነ ነገር ልጠይቅሽ። እሺ ምን? እናትሽ አውርታችሁ ታውቃለች ማለት እንደ ጓደኛ? አዎ፣ ብዙ ጊዜ ሊና አቁጭ ቁጭ ካልን እንደ ኩያ ነው የምታዋራኝ። ምን ነው ግን ለምን ጠየቅሽኝ? አይ፣ እንደዚሁ ነው እናትሽን በደንብ ቅረቤት፣ ቤት ይህን እድል ካጣሽው መልሰሽ አታገኝም። ምን እያልሽ ነው? ትብቃ። ምን ነው እማዬ ሆነች ነገር አለ የሰማሽው? አይ በፍጹም እንዲሁ ዝም ብዬ እኮ። እርግጠኛ ነሽ? አዎ። እኔ የምልህ ቆይ አሁን ልጁን እንፈትነዋለን። ፈተናውን ካለፈ ብቻ ነው ከኛ ጋር መቀጠል የምንችለው። እሱ ጥሩ ግን ቆይ፣ በምድር ነው ፈታ። እኔ ምል ከሀና እና ከሳራ ለጭራ ማ ነው ቅርብ? ሀና ለምቀርባት። ስለዚህ ትንሽ ገንዘብ የሰጠውና አና እንዲጎዳት እንጠይቀዋለን። ናት በጣም ቆንጆ ሀሳብ። አናን የተመቸኛለ የምታምጠው ሀሳብ ያን ገንዘብ ተቀብሎን ሀናን ለመጉዳት ካሰበ ልጁ ታማኝ ነው ማለት ነው። አይ ካለ ግን ግዴታ ማስወገድ አለብን። ነው ማስወገድ ይቆያል። ለጊዜው ልጁ ታማኝ ነው አይደለም የሚለውን ነገር ካረጋገጥንበት በቂ ነው። ስለዚህ ጥሩ፣ ደውል፣ ሁሉን ነገር ጠይቀው። አዛዥ ነው ያለቅ ወረኛ። አሁን ማዘር እንዴት ናት? ደህና ናት። ያው ከዛ ህይወት ወጥታ ወደ እንደዚህ አይነት ህይወት ስለገባች ትንሽ ከብዷታል፣ ግን እግዚአብሔር ይመስገን ደህና ነች። ሰላም ትሆናለች፣ በእርግጠኛ ሰላም ትሆናለች። አሁን እንግዲህ ዳኪ ወደ ስራ መግባት አለብክ። እሽናቸው ቆይ ግን፣ እኔ ለመሸኘት ሰበብ ወጣሽ እንጂ ሰፈር ልተውደል ዲኑ አይደል? ባክ ቤት መቀመጥ በጣም ነው የሚያስጠላው። ጨራ እና ታዲያ ለምን ቤት ትቀመጫለች? አንተ ደግሞ ሳሮን፣ እንዴት እንዴት እንደምትሆን እያያት እስተይል እና ታዲያ ክላስ አሪፍ ነው እየተማራችሁ? አዎ ልጨርስ ትንሽ ጊዜ ነው የቀረኝ። ደስ ይላል። ቶሎ ጨረሳችሁ ማለት ነው። ሳሮንስ ሳሮን ማ ገና ናት። እነሱ ይቆያሉ መሰለኝ። ጥሩ ነው። እኔም እኮ እኔ ከአንቺ እኩል ነበር የምሆነው እና አባት ያለውና አባት የሌለው ልጅ እኩል አይኖርም። ኦ አባዬ ማቆመን አልሰማም እንጂ ቢሰማ ኖሮ በጣም ነበር የሚናደድብ። ልክ ነሽ፣ እሱ ነበር የሚቆጣጠረኝ። ግን መቼ ነው የሚመጣው? መታቂው ነገር አለ እንዴ? ያኔ። አይ አይታወቅም። አባዬ እኛን በጣም ነው የሚያታልለን። አሁን በደውልለት ከሳምንት በኋላ ይለናል፣ ድጋሚ ከሳምንት በኋላ በደውልለት፣ መልሶ አንድ አይነት ነው። መጠየቅ ስለሰለቸኝ ትቼዋለሁ። እና ካስዬ የማያውቁ ከማዬ ጋመች በደንብ ያወራሉ እኮ መነሼ ነው። ለምን ለምን እንደሆነ እርግጠኛ እንኩበት ነገር የለም። ነገር ግን አያወሩም፣ እማዬም አኩርፈዋለች። እና ሳሮንም አታውቅም። እሷ የማታውቀው ነገር የለም፣ በየቀኑ ነው የምታወራው። እና ታዲያ አንቺ እንዴት ነሽ እልኝ መቼስ ቃል ኪዳኔ እንደተጠበቀ ነው አይደል የምን ቃል ኪዳን ያንቺ እና የኔ ነዋ የታለ ሰጠሁሽ ቀለበት የስንት ጊዜው ነው የምታወራው ለጓደኛዬ ነው የሰጠኋት እኮ የኔን ቃል ኪዳን ለሷ ሰጠሻታና አዎ ያምራል ስጪኝ ስትለኝ ሰጠኋት ቆይ ለምን ትሰጫታለሽ ሞኝ ነሽ እንዴ እና ምን ችግር አለው ለነገሩ ላንቺ ማ ምን ችግር አለው እኔን እንጂ ከየት እና እንዴት ብዬ እንዳመጣሁት ማቀ መጥነኝ ሙሽ በጣም ነው ያስደብርሽ እንዴት እንደዚህ ታደርጊያለሽ እናንተ ሄደካ አይደል እንዴ አንተስ እስክትመጣ እኔ ቀለበት አድርጌ የዞርኩኝ ፍቅረኛ ልጣ ታውቂያለሽ? መቼ መማትሻሻ ሰሆነ ጨራቆይ እንጂ ምን አደረግኩኝ? እንዳ የራስ ጉዳይ ነው። እኔ ሄዳለብኝ እንዴ በስንት ዓመተ ምህረት የተደረገ ፕሮሚስ አድርጌ የሚዞረው እማዬ፣ ቅርታ አንቺ እንዲከፋሽ አልፈልግም። ችግር አንቺ ምን አጠፋሽ? አንቺ እኮ እናቴ ነሽ። በማንም አልተካሽም። የእኔም የሀና መኖር እኮ ካላንቺ ባዶ ነው። ታይ እኔ ባዶ ልጆች አላሳደግኩም። ማንም ይኖር ምን የሚሆን ሁሉ ጊዜም ልጆች፣ ጠንካራ ልጆች ናቸው። እሱማ አሁን። ማየ እንዴት መጣሽ? አሁን የቺ ትብቃ አውርታሽ ነው። አይ ለምን እንደዛ ልሽ? ማየ ናይ ቅድም እንደዛ ተናደሽ፣ አሁን ደግሞ ለስለስ ብለሽ ስትመጭ ገርሞኝ ነው። ያው በንጭ ቅጭ ማየ አንቺ እንደረሳሽው ሆነ የምረሳሁት። ሄሎ ዳጊ፣ ብዙ ርቀሃል። እንደ ይጨራ አይ ምን ነው ችግር አለ? መለስ ቦታችን ላይ ጠብቅኝ፣ እዛው እመጣለሁ። ትንሽዬ ሥራ አለች፣ እሱን እነግርሃለሁ። እሺ በቃ ዳጊ፣ ጠብቅሻለሁ። እኔ ምልግን እንዳኬት ሄደ ከጨራ ጋር ትንሽ እየሰራላቸው እሱ ልጨርስ ሄዶ ነው። እኔ ምልሽ ካስዬ ከጨራ ጋር ያወሩትን መቼም ሰምተሻል አይደል? አዎ። ጨራ ምንም ስራ የለውም። ስለዚህ ከእኛ ጋር እንዲሰራ ተባብረነዋል። ጥሩ አድርጋችኋል። እኔ ምልሽ ጥብቃ ምንም ነገር አልሰማሽም? ማለቴ ስለ ጨራና ስለ ወይዘሮ ካስዬ ግንኙነት። ምንም የተለየ ነገር የለም። የጨራናት የካስዬ ሰራተኛ ነበረች። እሱን ማ ሰምቻ አለሁ፣ ጨራ ነገረኝ። እኔ ግን ዝም ብዬ ስገምት የሆነ ነገር መጥቶልኛል። ምንድን? ካስዬና የጨራ ኗት እንዴት ሊጣሉ ይቻሉ ብዬ ሳስብ የመጣልኝ አባታቸው ብቻ ነው። እንዴት? አልገባኝም። እኔም አላውቅም። ብቻ የተሰማኝ እሱ ብቻ ነው። ከሱ ውጭ ማን ሊያጣላቸው ይችላል? ካስዬ እንዴት ናቸው? ከፍቷቸዋል። በጣም በደንብ ተንከባከባቸው። በደንብ ምሽናት ለትንሽ ጊዜ ነው። እኔ ታታሪ ቆይ፣ ሳሩን እንዴት ናት? ማለት እዚህ እየመጣች አይደለም። ከሷ ጋር ግን እንደዚህ መቀራረቡን ፈልገ ከው ነው። ሳሩን ጥሩ ልጅ ትመስላለች ናት። ነገር ግን ጥሩ ልጅ ብቻ መሆኗ ምን የሚቀየረው ነገር አለ? እሷን ታያትን ነው። ስራ ለመድሽ፣ ስራ ለመድሽ እያልክ ትቀልድብኛለ አደለ። ለመሆኑ እናንተ እዚህ መኖር እንዴት እያደረጋችሁ ነው? ግን ለምንድን ነው በየጊዜው ከካስዬ ጋር የምትጣሉት? የእሳቸውን ጸባያቸውን እያወቅሽ ብዙም ቂም የሚይዙ አይደሉም እንጂ እንደዚህ አይነት ጸባይ ቢኖራቸውማ ገና እንደገባት ነበር የሚያባረሩ። እሱ ማ ተመስገን ነው። አንቺ ግን አዲስ ነገር ካለ ቶሎ ንገሪ። ምንም አይፈታ ነገር የለም። እኔ ምልሽ ፋዘር እንዴት ናቸው? አዎ ደህና ናቸው። እድሜ ላንተ ሁሉም ነገር ተስተካክሏል። እኔ ለአባትሽ ያደረግሁላቸው ነገር የመጨረሻ እንዲሆን አልፈልግም። ጥብቃ የአባትሽ ምርቃት በጣም ያስፈልገኛል። ከዚህ በላይ የምታደርግልኝ እናትዬ፣ እንደ ልጅ ማድረግ የነበረብኝን አንተ አድርገህለታል። እንዲጸልዩልኝ ነገራቸው የፈለግኩት ነገር ይሳካልኝ እንጂ እንኳን ለአንቺ አባት ለስንት ሰው የሚሆን ነገር ነው የሚበቃኝ። እሱ መች ለአንተ ከመጸላይ አርፎ ያውቃል። ለሰዎች ምርቃ ሲመርቅ ራሱ እንደ ናቴ አይነት ልጅ ከጎናችሁ ይኖራችሁ ብሎ ነበር ት እንጂ ትብቃ። ይህን ያልም አጫማሪበት እህረኔ ምንም አልጨማመርኩበትም። እሺ በጣም ነው የማመሰግነው። እሺ ተባይ ያድክልም። አሁን ካስዬ ሲይዘ ነው እሺ አንቺ እናቲ ጋር የሚገባ ልብስ ነበረ እሱን ላስገባ ገብቼ ነው ይቅርታ ካስዬ አስገብተሽ ቶሎ አትመለሽም ምን እዛ ቆመሽ ወሬ ትደውልልሻለሽ ሁለተኛ እዛ ቤት እንዳትገቢ እንዴት አልገባም ይሄ እሱን ልብስ እንዳጥብ እቤት እንዳስተካክል እንዴ የተነጋግረን የገባሁት አሁን ደግሞ ደስ አላለኝማ በቃ አትሄጂ አልኩሽ አትሄጂ በይ አሁን ግቢና ስራሽን ስሪ እኔ ከስንቱ ጋር ተጨቃጭቄ እችለዋለሁ ምርጥ ልጅ አባቢ እንዴት ነሽ እልዬ ዛሬ ደግሞ ምንሽ የምልታዢ ነው ይቅርታ ጨራዬ ቆየሁብሽ ኧረ አንቆየሽብኝም አታደርሺብኝ እንጂ እና ምንሽ ነው ግን በሰላም ነው ስሚ እባክሽ ናቲ ሀና እንድታስወግዳት ይፈልጋል ምን ማለት ነው ደግሞ እሱ ቆይ አልገባኝም ለምን ቅድም ባወራችሁት ነገር በጣም አምነዋል እናም በአንተ ላይ እምነት ስላለው ነው እንደምትተዋወቁ እያወቀኝ ይህን ስላይሰጠ እና ሀናን እንድገላ ነው የምፈልጉት ይኸውልሽ ጨራ ቤት ውስጥ ትንሽ እያስቸገረች ስለሆነ ለእናት እንቅፋት እየሆነችበት ስለዚህ ስለዚህ ሀናን ከዛ ግቢ ያስወግድልን። ይቅርታ ዳግ፣ ይህን ነገር እኔ መወረክ አልችልም። እርግጠኛ ነጨር? አዎ ዳግ፣ ይህ ነገር ለእኔ በጣም ከባድ ነው። የፈለገ ነገር ቢሆን ምጥንዬን መጎዳበት አቅም የለም። እኔ ለእሷ ሲሆን የትም ደካማ። ሌላ የምታጅኝ ሰው ካለ ፒስ፣ በእሷ ግን አልችልም። እና ቆይ ገና በመጀመሪያው እምነትን እያፈረስክ ነው። አዎ ዳግ፣ እኔ በቤተሰቦች አትንጭብኝ መጥን ይይ ኮላኔ ካጓደኛም በላይ ምርጥ እህቴ ነች። መብት ነው የፈለግከውን ነገር ማድረግ ትችላለህ፣ የራስህ ምርጫ ዳግዬ። ሌላ ማግዛችሁ ነገር ካለ ግን ያራዳል። ጄኒቴ ማለውሽ ይህን ነገር ግን ማድረግ አልችልም። የሚቀርተው ሰላም ናቲ፣ መጣሽ? አዎ መጣሁ፣ ግን ብዙ አልቆየም። እንዴት ነህ ናቲ? ከአንቺ ናፍቆት በስተቀር በጣም ደህና ነኝ። አንቺ ደግሞ እዚህ ምን ሰሪያለሽ? አያገባሽም። አንቺ እራሽ ምን ሰር የመጣሽው? እኔማ ናቲ፣ ይሄ እንዲያስጠና የነበረ የመጣሁት። ምነው ቅር አለሽ? ለምን ቅር ይለኛል? እማዬ ጋር ሂጅ። መናገር ብቻ እኮ ነው የሚጠበቅብኝ። ሳሪ፣ ነይ እንጂ በያን ደግሞ ይዞሩ ካስዬ ከመጡ ሌላ ታሪክ ነው የሚፈጠረው። ለምን እንዴ ታስጠነኛለህ? እንደ የመጣወት ነገር የራሷ ጉዳይ ችው። ወሬኛ። ይህንን ይህን ለአንድ ስላደርገዋለሁ እና ስለዚህ ይሄ ቀላል ነው። አሁን የእኛ ሙሉ ገብቶሻል። እሱን ተወውና፣ ናቲ። ሄሎ ወይ ጨራዬ፣ ምን ነው? በሰላም ነው። እሺ፣ መጣው ቆንጆ። ወዴት ነው? ጨራ ጠርቶኝ ነው እመለሳለሁ?